ሰላም የማራኪ ቤተሰቦች ከመንግስት እጅ ሾልኮ የወጣው አዲስ ሰነድ አነጋጋሪ ሆኗል። የኢትዮጵያ ሕዝብና መንግስት ላይ ተሸርቧል የተባለው አስደንጋጭ ሴራም ይፋ ወጥቷል። ከመንግስት እጅ ሾልኮ የወጣው አነጋጋሪ ሰነድ አሸባሪና ጽንፈኛ የተባሉ ኃይሎች የነደፉትን አዲስ የትግል ስልት ሙሉ ዝርዝርም አጋልጧል። የአደገኛ እቅድ ምንድን ነው? መንግስት ስለዚህ እቅድ ምን ምላሽ እያዘጋጀ ነው? የማራኪ ፕሬስ የዛሬ ልዩ ዘገባ ትኩረት ነው። በኢትዮጵያ የጤና ባለሙያዎች ተቃውሞ አሁንም እንደቀጠለ ነው። ሆኖም አዲስና አነጋጋሪ መረጃ ደርሶናል። በአንዳንድ አካባቢዎች ተገደን ወደ ስራ ተመልሰናል ሲሉ የጤና ባለሙያዎች አስደንጋጭ ምስክርነት ሰጥተዋል እነዚህ ባለሙያዎች እነማን ናቸው ወደ ስራ ለመመለስ ያቀረቧቸው ምክንያቶች ምንድን ናቸው በዝርዝር እናሰማችኋለን በሌላ በኩል በስራ ማቆም አድማው የጸኑ የጤና ባለሙያዎች እጣ ፈንሳና መጨረሻ አሳሳቢ ሆኗል በተጨማሪም የጤና ሚኒስቴር የሰጠው አዲስና ያልተለመደ መግለጫ እያወዛገበ ነው መግለጫውን ባጭሩ እናሰማችኋለን በአጠቃላይ አነጋጋሪ የጤና ዘርፉ ዝግብ ጨምሮ ያልተሰሙ ወቅታዊና ሚስጢራዊ መረጃዎችን አሁን በዝርዝር እናቀርብላችኋለን መረጃዎቹን ከተከታተላችሁ በኋላ መረጃዎቹ ጠቃሚ ሚዛናዊ ና እውነተኛ ሆነው ስላገኙ ሰብስክራይብ ብታደርጉልንና የደቡብ ምልክቷን ብትጫኑ ደስ ይለናል። ወደ ያዝናቸው ወቅታዊና አነጋጋሪ መረጃዎች አለፍን። የኢትዮጵያ መንግስት አፍራሽ ኃይሎች አዲስ ስልት እየተከተሉ እንደሆነ ገለጸ። ኢትዮጵያ በርካታ ፈተናዎችን በታሪኳ ያሳለፈች ሀገር ብትሆንም የሀገርን ሰላምና አንድነትን ለማደፍረስ የሚሞክሩ አካላት አዳዲስ ስልቶችን እየተጠቀሙ መሆኑን የሚያመላክት ሰነድ ይፋ ሆኗል። እነዚህ ኃይሎች ቀደም ሲል ይከተሉት ከነበረው የትጥቅ ትግል ይልቅ ህዝባዊ ቅሬታዎችን ሽፋን በማድረግ በህዝባዊ አመፅ መንግስትን ለማዳከም እየሞከሩ እንደሆነ የብልጽግና ፓርቲ ገልጿል። ይህ ስልታዊ ለውጥ የመጣው መንግስት ተቋማዊ አቅሙን በማጠናከሩና የህዝብ ድጋፍ ማግኘቱ እንዲሁም ዓለም አቀፋዊ ሁኔታዎች ለነርሱ አለመመቻታቸው ምክንያት እንደሆነ ሰነዱ ያብራራል። አዲሱ የስልት ለውጥ ህዝባዊ መሰረትን በማሳጣት መንግስትን ማዳከም ላይ ያተኮረ ሲሆን ህዝብን ለምሬትና ለብስጭት በመዳረግ ህዝባዊ አመጽ እንዲፈጠር በማነሳሳት የመንግስትን ህጋዊነትና አቅም ጥያቄ ውስጥ ማስገባት ዓላማው ነው ተብሏል። ይህ አዲስ ስልት በቀጥተኛና በኢመደበኛ ጥቃት ሀገር እንዳትረጋጋ ማድረግ ቀስ ቀስ መንግስትን ማዳከምና ህዝብን ለአመጽ ማነሳሳትን እንደሚያካትትም ተገልጿል። እነዚህም በተቀናጁ ማህበራዊ ንቅናቄዎች፣ የሽምቅ ውጊያዎች፣ በኢኮኖሚና በፖለቲካ አሻጥሮች፣ በማህበራዊ ጥቃቶች፣ በሃይማኖት በኩል እንዲሁም በስነ ልቦና ጦርነት አማካኝነት የሚደረጉ ጥረቶች እንደሆነም ተብራርቷል። የመጨረሻው ግባቸው መንግስትና ህዝብ መደበኛ ስራቸውን እንዳከናውኑ በማድረግ በህዝባዊ አመጽ መንግስትን መጣል ሲሆን የትጥቅ ትግሉ የሚካሄደው ከተደራጀ የ ሥነ ልቦና ዘመቻ ከኢኮኖሚያዊ ጥቃቶችና ከሌሎች ጉዳዮች ጋር ተጣምሮ እንደሆነ ሰነዱ ያመላክታል። በቅርቡ በኢትዮጵያ የጤና ባለሙያዎች ዘንድ የታየው እንቅስቃሴም ከዚህ የጠላት ስልት ለውጥ ጋር የተገናኘ ፖለቲካዊ አጀንዳ እንደሆነም ተመላክቷል። ምንም እንኳን የደሞዝና የትርፍ ሰዓት ክፍያ አለመከፈል የመሳሰሉ ፍታዊ ጥያቄዎች ቢነሱም እነዚህን ትክክለኛ ጥያቄዎች ሽፋን በማድረግ የፖለቲካ አካላት መንግስትን ለማጨናነቅና የራሳቸውን ፖለቲካዊ አላማ ለማሳካት እየሞከሩ መሆኑን ሰነዱ ያሳያል። በግንቦት አምስት ቀን 2017 ዓ ም የጤና ባለሙያዎች ስራ እንዲያቆሙ የተደረገው ጥረት በአቀዱት ልክ ባይሳካም በተወሰኑ የማስተማሪያ ሆስፒታሎች ውስጥ ክፍተት ታይቷል። በተለይም በዩኒቨርሲቲ ስር ባሉ ማስተማሪያ ሆስፒታሎች ውስጥ የሚገኙ አንዳንድ የድረ ምረቃ ሐኪሞች የተወሰነ እንቅስቃሴ አሳይተዋል። ጠላትም ይህንን ክፍተት በመጠቀም በመገናኛ ብዙኃን የሀሰት ፕሮፖጋንዳዎችን በማሰራጨት የህዝቡን ስሜት ለመቀስቀስ እና አመኔታን ለማሳጣት ተጽዕኖ ለመፍጠር እየሞከረ ነው ሲል መንግስት ገልጿል። እነዚህ ኃይሎች የህብረተሰብ ክፍሎች ያላቸውን ቅሬታዎች እንደ መግቢያ በር በመጠቀም የሀገሪቱን ሰላም እና መረጋጋት ለማደፍረስ እንዲሁም የራሳቸውን እኩይ ዓላማ ለማሳካት እየሰሩ እንደሆነ ሰነዱ ያትታል። ሰነዱ አፍራሽ አካላት የራሳቸውን አላማ ለማስፈጸም እና የሀገሪቱን ሰላም ለማደፍረስ ሊጠቀሙባቸው ከሚችሏቸው ስልቶች መካከል ዋነኞቹን በዝርዝር አስቀምጧል። ከእነዚህም ውስጥ ህዝባዊ አመጽን ና የትጥቅ ትግልን በአንድ ላይ አቀናጅቶ መጠቀም፣ ብልጽግናን በብሔር በሃይማኖትና በአካባቢ በመከፋፈል የውስጠ ፓርቲ አንድነትን ለመናድ መስራት፣ በአጎራባሽ ክልሎች አካባቢ ግጭት በመፍጠርና አንዱን የህብረተሰብ ክፍል ከሌላው በማጋጨት የራሳቸውን የፖለቲካ ትርፍ ለማግኘት ጥረት ማድረግ፣ በተለያዩ አካባቢዎች የመንግስት አመራርንና የጸጥታ ኃይልን የሚያጋጭ ጥቃት ግጭትና አለመረጋጋት በመፍጠር ስርዓትን ለማደፍረስ መሞከር፣ የተለያዩ አፍራሽ ኃይሎች ሰዎችን የጠላት የጠላት ወዳጄ ነው በሚል በመሰባሰብ ኃይል ማሰባሰብ እና በተቀናጀ መንገድ መንቀሳቀስ የተለያዩ የህብረተሰብ ክፍሎች ያላቸውን ቅሬታዎች፣ ለምሳሌ የኢኮኖሚና የፖለቲካ በማስተባበር እና የፖለቲካ ትርጉም በመስጠት አጀንዳ ለመቅረጽና ሰፊ የሆነ የህዝባዊ ተቃውሞ ለመፍጠር መስራት፣ በማህበራዊ ሚዲያ እና በሌሎች የመገናኛ ዘዴዎች የሀሰት ወይም የተጋነኑ መረጃዎችን በማሰራጨት የህዝቡን ስሜት በመቀስቀስና አመኔታን በማሳጠ የራሳቸውን ተጽዕኖ ለመፍጠር መጣርና በሂደትም ሰፊ ሁከትና ብጥብጥ በመፍጠር የህዝቡን ሰላምና ደህንነት በማናጋትና ሀገሪቱን ወደ ትርምስ ውስጥ በመክተት የራሳቸውን የፖለቲካ አጀንዳ ለማስፈጸም መሞከርም ይገኙበታል። በተጨማሪም አፍራሽ አካላት የጀመሩት ጥረት አንዱ ዓላማ የተለያዩ እንቅፋቶችን በመፍጠር አስረኛው ሀገራዊ ምርጫ እንዳይሳካ ማድረግ ነው ሲል ሰነዱ የገለጸ ሲሆን ለዚህም አስቀድሞ ሰላማዊ ነፃና ፍትሀዊ ምርጫ ለማካሄድ የሚያስ የሚያስችል ምቹ ሁኔታ የለም የሚለውን ያናፍሳሉ። በቅርቡ እና ፓርቲ መኢአድ፣ ኢአፓ እና ጊዮናዊ ንቅናቄ ፓርቲ በጋራ መንግስት ለመጪው ምርጫ ሰላማዊ የውድድር ሜዳ እንዲፈጠር በሚል ያወጡት መግለጫም የዚህ አካል እንደሆነ ተጠቁሟል። በቀጣይም የምርጫው ሂደት በማወክና ውጤቱን ጥያቄ ውስጥ በማስገባት የፖለቲካ ዓላማቸውን ለማሳካት ሰፊ እንቅስቃሴ እያደረጉ እንደሆነ ተጠቁሟል። የብልጽግና ፓርቲ እነዚህን አዝማሚያዎች ለመመልከት ከፌዴራል ጀምሮ በየደረጃው ብቁና ስልታዊ ምላሽ መስጠት እንደሚገባም አሳስቧል። ፓርቲው ግጭቶችና ጦርነቶች መላልሰው የሚመጡት በመሰረታዊ ጉዳዮች ላይ ሀገራዊ መግባባት ባለመፈጠሩ እንደሆነም ያምናል። በዚህም መሰረት ህዝባዊ ቅሬታዎችን በጥንቃቄ በመመርመር ፖለቲካዊ ትንታኔ በመስጠት ዘላቂ መፍትሔ መፈለግ እንደሚገባም አጽንዖት ተሰጥቷል። ጠላትን ከህዝብ ለመነጠን የተቀናጀ የፖለቲካና የጸጥታ ስራ መስራት፣ ችግሮችን በንግግር ለመፍታት እድሎችን ማስፋት እና ሰላማዊ ሰራዊ የመፍትሄ አማራጮችን ማጠናከር አስፈላጊ እንደሆነም ያምናል ይሁን እንጂ በኢመደበኛ ጥቃት ሀገር እንዳትረጋጋ የሚደረገው ጥረት በሙሉ አቅም ማክሸፍ እንደሚገባ መንግስት በሰነዱ አጽንኦት ሰጥቶበታል ለዚህም የህግ የበላይነትን ማስከበርና የጠላትን ኢኮኖሚያዊ ጥቅም መቆጣጠር በጣም ወሳኝ እንደሆነና የፓርቲው አመራርና አባላት የህዝቡን ሰላምና ደህንነት ለማረጋገጥ እነዚህን አሉታዊ እንቅስቃሴዎች ማጋፈጥ የውስጣቸውን አንድነት ማጠናከር ከውስጥም የሚ የሚመጡ ሰርጎ ገቦችን መከላከል እንዲሁም ደግሞ የአጀንዳና የመረጃ የበላይነትን መያዝ እንደሚገባም ሰነዱ ያትታል። ይህ ሰነድ የፓርቲው አመራርና አባላት እቅዶችን በውጤታማነት እንዲፈጽሙ ለማነሳሳት፣ አፍራሽ እንቅስቃሴዎችን ለመከላከልና የሚያስከትሉትን ተጽዕኖ ለመቆጣጠር የጋራ ግንዛቤ ለመፍጠር፣ ስልታዊ የአመራር ጥበብ ለማስታጠቅና ዝግጁነትንና ቁርጠኝነትን ለማሳደግ ታስቦ የተዘጋጀም ነው አመራሩና አባላቱ የጠላት የጀመረውን እንቅስቃሴ ስላሴ ከመጠን በላይ ሳያካብዱም ሳያሳንሱም በልኩ አይተው ተልእኮ መወጣት ይጠበቅባቸዋል በመጨረሻም የፓርቲው አመራርና አባላት የህዝቡን ትክክለኛ ቅሬታዎች የሚፈታ የተሳሳቱ መረዳቶችን የሚያርም ህብረ ብሔራዊ አንድነትን የሚያጠናክርና ህገ መንግስታዊ ስርዓቱን የሚያስጠብቅ አቅጣጫ ሊከተሉ እንደሚገባ ሰነዱ አጽንዖት ሰጥቶበታል የማራኪ ቤተሰቦች ካላደረጋችሁ ማራኪን ሰብስክራይብ እንድታደርጉ እያስታወስ ናችሁ። ወደ ቀጣዩ አስቸኳይ መረጃ አለፍን። የኢትዮጵያ ጤና ባለሙያዎች ተቃውሞ ቀጥሏል። በኢትዮጵያ የጤና ባለሙያዎች ደሞዝ እና የኑሮ ውድነትን አስመልክቶ ያነሱት ተቃውሞ የቀጠለ ሲሆን ይህ ሁኔታ የሀገሪቱን የጤና አገልግሎት አሰጣጥ በተመለከተ ውይይትም አስነስቷል። የጤና ሚኒስቴር ዶክተር መቅደስ ዳባ በሀገር አቀፍ ደረጃ አብዛኞቹ የጤና ተቋማት አገልግሎት ሳይቋረጥ እየሰጠ መሆኑን ቢገልጹም በተለይም በአማራ አማራ ክልል በሚገኙ አንዳንድ ባለሙያዎች ዘንድ ተቋሞ እንደቀጠለም ተሰምቷል ይህ በጤና ባለሙያዎችና በመንግስት መካከል ያለው ግንኙነት ውስብስብ እየሆነ ሲሆን የህዝብ የጤና አገልግሎት ቀጣይነትን ማሳሳቢ ሆኗል የጤና ባለሙያዎቹ ለቀናት ስራ በማቆም የሚከፈላቸው ክፍያ ከስራቸውና ካለው የኑሮ ውድነት ጋር እንደማይጣጣም ሲገልጹም ነበር ይህ እንቅስቃሴ መጀመሪያ ሰላማዊ ሰልፍ የነበረ ሲሆን በኋላ ላይ ግን ወደ ስራ ማቆም አድማ ተሸጋግሮም ነበር ሚኒስቴሯ ጥቂት የመማር ማስተማር ሆስፒታሎች የአገልግሎት መቋረጥ እንደነበራም ነው ችግሩን ከሲኒየር ሐኪሞችና ነርሶች ጋር በመሆን በፍጥነት ለመፍታት መቻሉንም ተናግረዋል። ሆኖም ወደ ስራ የተመለሱ አንዳንድ ባለሙያዎች ስማቸው እንዳይገለጽ በመጠየቅ ኃላፊዎች ማስፈራራት እንደፈጸሙባቸው ገልጸዋል። ከመካከላቸው አንዱ እኛ ግን ተጭነውን ነው፣ አምነንበት አይደለም ወደ ስራ የገባ ነው ሲሉ የደረሰባቸውን ስነ ልቦናዊ ጫና አስረድተዋል። ሌሎች ባለሙያዎችም ቀናትን በእስር ቤት ማሳለፋቸውን ጠቁ ተቋቁሟል። የዞን እና የክልል የጤና ቢሮ ኃላፊዎች ለሚፈጠረው የህክምና ችግር ተጠያቂ ትሆናላችሁና የሰው ህይወት በማጥፋት ወንጀል ትጠየቃላችሁ በማለት እንዳስፈራሯቸውም ተናግረዋል። ስራ ስታቆሙ የሞተ ሰው ነበር፣ በዚህ የነብስ ማጥፋት ትከሰሳላችሁ፣ ነብስ ያጠፋ ሰው ደግሞ በዋስ አይወጣም የሚልም ነበረበት ሲሉ የደረሰባቸውን ዛቻ በግልጽ አስቀምጠዋል። ይህ ሁኔታ የጤና ባለሙያዎቹ መሰረታዊ የኑሮ ጥያቄያቸውን ከማንሳት ባለፈ የመብት ጥያቄያቸውን ጭምር ለ ማፈን የተሞከረበት መንገድ እንደሆነም አመላካሽ ነውም ተብሏል። የጤና ባለሙያዎቹ ጥያቄ ሰላማዊና ከኑሮ ደረጃ ጋር የተያያዘ መሆኑን አጥብቀው ቢገልጹም አሁን ላይ በጤና ተቋማት አካባቢ የጸጥታ ኃይሎች በመሰማራታቸው ጫና እየደረሰባቸው ነው ብሏል። ሆስፒታሉና አድማ ብተና ጎን ለጎን ነው ያሉ ሲሆን በስራ ቦታቸው ውስጥ እንኳን ነጻነት እንደሌላቸው ገልጸዋል። ይህ በእርግጥም የባለሙያዎቹን የስራ ተነሳሽነት ከመጉዳቱም በላይ በጤና ተቋማት ውስጥ ያለውን ሰላማዊ የስራ አካባቢ ሊያበላሽ ይችላል እየተባለም ነው። የአማራ ክልል የጤና ባለሙያዎች ሰብሳቢ አቶ ሻምበል ፋንታዬ ለደሞዝ ጥያቄያቸው ስራቸውን እየሰሩ የሰላማዊ መንገድ ትክላቸውን እንደሚቀጥሉን ገልጸዋል። ጥያቄው ይቀጥላል አሁንም ጥያቄውን ይዘን እንቀጥላለን መልስ እስከምናገኝ ድረስ ያሉት አቶ ሻምበል በእስር ላይ የሚገኙ ባለሙያዎች እንዲለቀቁ ጥረት እየተደረገ መሆኑንም አክለዋል። ችግሮችን በንግግር እንዲፈቱልን እንፈልጋለን፣ በማሰርና በማሸማቀቅ አይደለም መልስ ማግኘት ያለብን ይሆናል ሲሉ ለመንግስት አካላት ጥሪ አቅርበዋል። ይህ ተቋም የባለሙያዎቹን ሰላማዊ የመፍትሄ ፍላጎት የሚያሳየ ቢሆንም የደረሰባቸው ጫና ግን ይህንን ፍላጎት ሊፈታው እንደማይችልም ግልጽ ነው። ይህ በእንዲ እንዳለ ይህ እንቅስቃሴ የሕክምና ዶክተሮችን ብቻ ሳይሆን ሁሉም የጤና ዘርፍ ባለሙያዎችን እንደሚያካትትም ተገልጿል። የጤና ሚኒስቴር በበኩሉ የባለሙያዎቹን ቅሬታ እየተመለከተው መሆኑን አስታውቋል። ሆኖም የሕግ ባለሙያዎች የጤና ባለሙያ የስራ ማቆም አድማ እንዲያደርግ ህጉ እንደማይፈቅ ቅድ ይናገራሉ። ይህ የጤና ባለሙያዎች እንቅስቃሴ የመንግስትና የባለሙያዎችን መፍትሄ የሚጠብቅ ውስብስብ ጉዳይም ሆኗል። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዝንላችሁ መረጃዎቹ የተከታተላችሁትን ይመስል ነበር። መረጃዎቹ እውነተኛና ታማኝ ሆነው ካገኟቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ በደህና ቆዩን።